ትጠማለቅ ነበር። ማን ነው? እኔ ነኝ ዴቭ። ልግባ? አይ አዴይ፣ ብቻዬን መሆን ነው ፈልገው። ዴቭ ቁርስ ደርሷል። መብላት አልፈልግም አመሰግናለሁ? ለምን? ምን ነው? ዴቭ ወይ ክፍል ላምጣልህ? አዴይ አልፈልግም? ከተቻልሹ ከክፍል ይውጭልኝ። ዴቭ አዴይ እኮ ነኝ እኔ። ውጭልኛል እና ካልገባሽ ምን ላድርጋለ አንቺ የሰው ስሜት አትረጅም የራስ ስሜት ብቻ ነው የምታዳምጪ ቆይን ያፈቀርኩሽ እንጂ ምን አደረግኩሽ ይቅርታ ደፍ አዴ ይቅርታ አትበይ አንቺ የሰው ስሜት አትረጅም እኔም ከዚህ በኋላ ላስጨንቅሽ አልፈልግም በቃ ዝም ላለሁ እስኪ እንደዚህ አድርጌ በለኝ እኔ እኮ ግራ ገባኝ እኔ እኮ አንተ መጉዳት አልፈልግም ከዚህ በላይ መጉዳት አልፈልግም በየደቂቃው በየሰዓቱ ትሰብርኛለሽ የመገፋትን ስሜት ታውቂያለሽ የመገፋት ስሜት ውስጤን አሳርሮታል አዳይ ቆይ እስኪ ንገሪኝ ለአንቺ የማልመጥን ሰው ነኝ እንዴ ወይስ ምንድን ነው ችግሩ ስንት ነገር አስረድቼ ለምን አዲስ ትሆናለች እህትሽ፣ እናትሽ፣ አባትሽ፣ እሺ እኔስ ለእኔ የሚሆን ቦታ የለሽ እኔ ደግሞ ከኔ ጋር ኮንሽ ወደ ኋላ መጎተት ሳይሆን የመደግፍሽ አይነት ሰው ነኝ ቆይ ምንድን ነው እያሰብሻል? በዚህ መሀል በድጋሚ የምትሰበረው የምትጎዳው አንተ ነህ። እኔ ደግሞ አይደለም አንተን የቀረበኝ ሰው ቀርቶ ማንም ሰው ሲሆን በእኔ ምክንያት እንዲጎዳ አልፈልግም

ሰላም ሰላም ጤና ይስጥልን። ውድና የተከበራችሁ ውድ የቻናል የቤተሰቦች እንኳን ደህና መጣችሁ። በያላችሁበት ሰላማችሁ ብዝዝት ይበልልኝ። አዳይ ሰራተኛዋ የቤት ሰራተኛዋ አርባ አራት በባለፈ ሳምንት አይተነበረ፣ አሁን ክፍል አርባ አምስት በዛሬው ዕለት እናያለን ማለት ነው። አዳይ ፍቅርን እንግዲህ ልትበቅላት ነው ማለት ነው። ከዛ በኋላ ቤዛንን እንግዲህ ወደ ኤላ ቤት አድራ ነበረ። ከዛ በኋላ በመጠጥ ኤላን አስክራው በመጠጥ አስክራው አንድ ላይ ተኝቶ ነበረ። ከዛ ሊዱ ለምለምን እንግዲህ የባርኮት ሁሉም ነገር እየነገረችው ነው። ባርኮትና ባርኮትና ኤላ ሊያምኑ ወይም ምንም ነገር አልመሰላቸውም ማለትም ሊል ለምለም እየዋሸች መሰላቸው የበፊት ቅይም ስላለባቸው ማለት ነው። ከቤዛ ጋር ግን ለምለም እውነቷ ነው እንግዲህ የኤላን እንግዲህ በመጠጥ አብራ አስተኝተው ነበረ። ከዛ በኋላ ለምለም ደረሰችበት። ከዛ በኋላ አሁን እውነቱን ስትነግራቸው ምንም ነገር ሊያማት አልቻሉ ማለት ነው። እሷም በጣም ተናዳለች። ከዛ እርግጠኛም ነኝ ይላል ባርኮት። ግን ቤዛ እንዳልሽ አድርጋ ከሆነ በእውነት በጣም ነው ማዝ ነው ይላል ባርኮት መነኝ ባርኮት፣ ቤዛ የመጣችው ሌላ ሲመጣ ጊዜውን ጠብቃ፣ ለምን ይመስልሃል ባክህን ባርኪ ንቃ ንቃ ትላለች። ከዛ በኋላ የላ ሊሊ ይላታል ባርኮትንም ስልክ ተደውልለት ወደ ስራ ቦታ አቶ ሳምሶ የመጣሁ ነው እሺ መጣሁ አሁን ደርሳለሁ እያለ ስልኩን የዘጋውና ከዛ በኋላ ለምለምን? ማርኪ ካጠፋሁ በጣም ይቅርታ፣ ሁኔታውን እያየሁ አለ መናገር አይቻልም ትላለች። እሱም እሷ ያለችውን ነገር በቁም ነገር እንዳትወስደው እኔና ቤዛ መሀል ከጓደኝነት የዘለለ ምንም ስሜት የለንም፣ በቃ ምንም መወዛገብ አያስፈልግም ይለዋል ኤላ። ከዛ ባርኮትም አው እንደዛ ይሻላል ያለ ወደ ስራው ብድግ ይላል። ለምለም ቆይ አንተ ለቤዛ ለምንድነው ጥፋቷ ምትሸፋፍናት? ወይስ አንተ ያጠፋው ጥፋት አለ። ሊሊ ባክሽን ለራሴ ራሳ ያሞኛል፣ መቆም አቅቶኛል። እንዴት ያመህን ይህ ሁሉ ስትገለብጥ አይደለም እንደ ያማሽኸው ትላለች። እሱም ሊሊ በቃ እንገብቼ ልተኛ፣ በኋላ ተረጋግቼ እናወራለን ያለ፣ ኤላም ወደ ክላሱ ለመተኛት ያመራል። ለምለምን ወይኔ ለምለም፣ አንቺ መሰል የሆንሽ ቤዛ፣ ቆይ ጠብቂ፣ ለዚህ ዋጋሽ አስከፍልሻለሁ ትላለች። ቤዛ አዳይ፣ አንቺ አዳይ ትላለች። ከዛ ፍቅርን ምን ፈልጋሽ ነው? አቤት ሊዱ ትላለች። ከዛ በኋላ ባርኪ የለም የለም፣ በጠዋቱ ወጥተዋል። እሺ ቁርስ ተዘጋጅሽ? አዎ ደርሰዋል። አምጪልኝ ዛሬ ከክፍል የመውጣት አልፈልግም ትላለች። እሺ ግን ፊትሽ ምን ሆነሽ ነው? ምን ሆንኩ? የተቀየረ ነገር አለ አው አይነሽ አካባቢ ትላታለች። ያች ጓደኛሽ ናታ። ትጋብ ነው እንደዛ ያደረጋት ማን ለምለም? ትላለች አዳይ ቆይ ደህና አይደለችም። ሰው ምን ትሆናለች? እና እንዴት ያለ ምክንያት እንዴት እንደዚህ ታደርግሻለች

በቅርቡ ዋጋሽ ነው የምሰጥሽ ከወንድምሽ በቅርቡ ኖክ በዚህ ቤት አሽቀጥሬ ማወጣ ስትል ማን ቀድሞ እንደሚወጣ እና ማን እንደማይወጣ እና ያለን ትላለች። ሊዱ ከክፍል የውጪ ስትላት ትወጣለች። ከአሁን በኋላ ላ ጠገብ እንዳትደርሺ ሌላ አስጠነቀቀቻት አለች። አዳይን የቤዛ ምግብ ይዛ ስትመጣ ሊዱ አዳይ ምን ያደረግሽ ነው? ቤዛ ቁርሴ ይበላለሁ ብላለች። ጭራሽ አንድ ሁለት ቀን እዚህ ቤት ከተቀመጠችማ ማ አናታችን ላይ ልትወጣ ነው። ከቀናሽ ነይቢ። አዳይ ግን ለቤዛ ሲሆን እንክብካቤ ብዝተሻል። በሰላም ነው ያው፣ ካዘዘችኝ ውጪ ምንም አላደረኩም። ያዘዘችኝ ይህን ብቻ ነው ያደረኩት። ያዘዘችልሽ ሁሉ እንዳት ሰሪላት እሽሽ! እያለች አናታችን ላይ ነው የወጣችው፣ ወይስ እኔና ፍቅር ላይ ነው አናታችን ላይ የምትወጩ? ትሰሚኛለሽ አዳይ፣ ከአሁን በኋላ ለቤዛ ለቤዛን እንክብካቤሽን ቀንሺ። ለሌና ለፍቅር ብቻ ነው እሺ እሺ ኔልቲ ሌዲያ ኔላይሎትን በጫማ አይንሽን ሳላጥፋለሽ ሂጂ ውጭልኝ። ባልወጣስ? ምን ልታመጪ ነው? ችግርሽ ምንድነው ነው ከኔ ምንድ ነው የምትፈልጊ? ትላለች ቤዛ። ካንቺ ምን ይፈልጋል? የባርኮት ፍቀኛ አይደለሽም። አብረሽ ተቀመጭ አር፣ አብረሽ አርፈሽ ተቀመጭ ትላታለች ሊዱ። ከሌላ ሰው ላይ አይነሽን አንሺ። ሙና ገባሽ ደግሞ ማናባሽ ነው የተመለከትኩብሽ? ትሰሚኝብኛለሽ ሌላ ቤት ለመሄድ ቀርቶ ከኔ ነው ጸብሽ ትላታለች ኦኬ ለዛ ነው ስንት ጨረጨሪ የነበረው ቆይሱ ስንት ሰው ነው የሚያፈቅረው ማን ያመሻል እንዴ እኔ አላፈቅረውም ባይሆናች ስርስሩ የምትዩ ነገር አቁሚ ለምለም ትገልሻለች እሺ እሺ አሁን ውጪልኝ ከክፍሌ እስካሁን እዚህ ቆሞሻል ትላታለች ቤዛ የሊዱን ይወጣልሻል ለማንኛውም ኤላ ቤት ድርሽ እንዳቲ ብላ እንግዲህ ለሊዱ ወደ ሳሎን ወደ ቁርስ ለመብላት ታመራለች። ቤዛ ደግሞ ምን ትመስላለች? ቀበጥ ትላታለች፣ የሊዱ ማለት ነው። ከዛም በኋላ ቁጭ ብላ አልጋ ላይ፣ ከዛ ቁጭ ብላ ታስባለች። ከም ከዛም በኋላ ሊዱ የአዳይ አዳይ ስትል፣ ከዛ ፍቅር ምንድ ነው ትላለች። እንቺ ይኸው ያቀረበችንን ምግር ባታይም ማን አዳይ፣ ከዛ አዳይ መጣ። አቤት፣ ሻይ ፈላሁ ነበረ ለኛ ተራፊ ምግብ ምታቀርብልን? ቆይ አንቺ ምንድነው ችግሩሽ? እኔ እኔ ፍቅር የማንም ተራፊ ነው የምበላው? ቆይ እንዴት ምትልንቂ ነው የበላሹ ምግብ ምታቀርብልን? ኧረ አላቀረብኩላችሁ፣ ንጹህ ምግብ ነው። ደግሞ ማን በልቶ የማን ተራፊ ነው ማቀርብላችሁ? ይሄንን እኔ ነኝ የበላሁት። እንግዲህ አላቅም። እዚህ አቅርቢው ነው ይሄድኩት ሊዱ ብቻ ነበረች እና እኔ ነኝ የበላሁት ትላለች። እሺ ቆይ ትንሽ ትናናቀናል አልመሰለሽም? አሁን ሄጂና ሌላ ምግብ ሰርተሽ አምጪ ብሎ ያዟታል። ቆይ ይሄ ሁሉ ስቃይ የምታበዙብኝ ምን አድርጊያችሁ ነው? ሄጂና ባርኮት ላይ አለቃቀሽ እኛ የምናዝንሽ ከሆነ ተሳስተሻል። የንቀትሽን ንቀት የተረፈ ምግብ ታቀርበለናለሽ። አሁን ሄጂና ምግብ አዲስ ምግብ ስርልን። ግን እሰራለሁ። ሁለታችሁም ያደረጋችሁትን ሁሉም ነገር ለፈጣሪ ነው የምንሰጠው። እኔ በምን አቅሜ እንደማሸነፋችሁ አላቅም። ከኤላና ከለምለምታሽ ንኳሽቱ ሁሉ አቁሚ። አንቺ እዚ ቤት ባትኖሪ አንቺ እዚ ቤት ባትኖሪ ሁሉም ቤት ሰላም ይኖር ነበረ። ደግሞ ያቺ ቤዛ መታዘሽን ነገር አቁሚ። እንደዛ ማድረግ አልችልም። ያስኩትን ስራ እንጂ ፉክክር አይደለም ስትል ፍቅር እንዴት እንደማታደርጊና እንዴት እንደማታደርጊ እና ያለን ሂጂ ይለዋታል። ከዛ በኋላ እሷም እሺ ብላ አዳይን እሺ ብላ ወደ ኪችኗ አዲስ ምግብ ለመስራት ትሄዳለች። ግን አንቺ እንዴት መጣልሽ አመለጠሽ ሚገርም ቁርስ ትላታለች። ምን ምን ትመስላለች? ፍቅር ግን ምን አስበሽ ነው አሁን እዚህ አመጣሹ? ምን አገባሽ? በእርግጠኝነት ከአዳይን ስለከሱ ደብ ያበረረት ለዛ አይደለም። ቢመለስ ጥሩ ነበረ፣ ሲደውለ ስልኩን አያነሳም። ባርኮት እስከሚመጣ ድረስ ይመጣል። በመጣና ያቺ ልጅ ጥርግ ባደረገልን ትላለች። በይ አንቺ ለቤቻሽን ቻቻ፣ እኔ ልሄድ ነው ትላለች። ሄድ ለቴጄ ነው ሌላ ጋር ባይ ብላ እሷ ትሄዳለች። ፍቅርም ደግሞ ሳሎን ቁጭ ብላ ምን አይነት ቀበጥናት እያለች ታያታለች ማለት ነው። ከዛ ሊዱን ለምለምና ኤሊ፣ በጣም ይቅርታ እንደዚያ ሆኜ ልታይኝ አልነበረም። ሁለተኛ ከማንም ጋር መጠጥ ስጠጣ እንዳላይ። ቆይ ጭራሽ ቤዛ ምናደረገች? ምንም አታውቅም። ምንም ታስታውሰው ነገር የለም ትለዋለች። በጭራሽ ከጠጣሁኝ በኋላ ምንም አስታውሰው ነገር የለም ይላል። ነገር ግን ቤዛ ያደረገችን ያልሽን ነገር ለማመን በጣም ይከብደኛል ይላል። ኤላ ኤላ ተሰማኝ ከሆነ ሰማኝ ያለ በዛ ራስህ ጉዳይ። ትላንትና ቤዛ ከኔ ጋ ተጣልታ ነው የሄደችው። አሁንም ቢሆን ለአንተ ያለው ስሜት አላት። ቆያንተ ለምንድኖ ይሄ ማይገባህ? እኔ ማንን እንደማመን አላቅም። ወይ ደግሞ ፊትለፊትሽን ቤዛን አውራት አለሁ። ቆያንተ እኔ አታምነኝ ማለት ነው? አምናሽ አለሁ ሊሉ ነገር ግን ከበፊት ጀምሮ ፉክክር ጸብ ነበራችሁ መስሎ ጸብሽን በርቱብሽ ሌላ ነገር አርገሽ ከሆነ ብዬ ፈርቼ ነው። እንደ ፈለክ ማሰር ትችላለህ። ከዚህ በኋላ አንተን አይመለከተኝም። እኔ ወደ ስራዬ ልመለከት። ሊሊ ቴንጂን አውራ። ከዛ እንደዛ ያሉ የኤላና ትስርክ ትደውላለች። ከዛ ለምለምን አንስላቸው። ትናንት ማታ በተደጋጋሚ እየደወሉ ነበረ፣ ይጨናነቃሉ። ከዛ ኤላ ሄሎማዬ ይላል። ከዛ በኋላ አለሁ ልሽ እማዬ እንዴ ነሽ ይላል። ከዛ በኋላ ወደ አባቱ ጋር ከዛ ሄዶ ትንሽ ብቻ እንዲቆይ ፈቀዱለትና ከዛ በኋላ በጣም ደስ አላቸው። ሊዱና ለምለምና ለምለምና ኤላ እንዲገቡናት ያደረገች ይገኛል። እማዬ ይላል። እንዴት ነው እንዴት እቀልድ? አለሁ እኔ እውነቴ ነው እማ፣ እባክሽን ሲሚኝ አደራ ለኔ ብለሽ ካበይ ጋር እንዳትጣይ ይላታል። ለምለምም ደሞ ውሃ ይዛ መታ አጠገባቸው ተመስጣ ትሰማለች ማለት ነው። ከዛ በኋላ በደስታ ፈነጠዙ ሁለቱም። ለምለምን አልሄድም ሲላት በጣም ደስ ብሏታል ማለት ነው። የዛሬ የነበረን ቆይታ በዚሁ እናበቃለን። በቀጣይ እስከምንገናኝ ድረስ ቸር ሰንብቱ። ሰላም ለሀገራችን፣ ሰላም ለህዝባችን እያልኩኝ ከዚሁ ምስናበታችኋለሁኝ። ይህንን ቪዲዮ ከወደዳችሁ ትላይክ፣ ሰብስክራይብ በማድረግ ቤተሰብን ትሆኑ። በአክብሮት